ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን ግንዶ አድርጉ የመጅሊስ አመራሮችና ሐጅ ኢብራሂም ጡፋን ጨምሮ የመንግስት አካላት የሙፍቲያ ዑመር ቤተሰብን ሙፍቲያ ዑመር ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው ሙፍቲ ሀጅ ዑመር ከዛሬ አምስት ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ነው ያልተቀበረው? ሌላ ሰው እዚያ ጋር ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው፣ የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመር። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመር እየተሰገደ ነበረ ላለመስገዱ ምንም ወስትና የለን። ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸውን እዛዜውን ሰጥተው ቢሆን እንኳን ልጆች፣ የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ እና አታርጉትም ነበረ በእልህና በጨለምተኝነት ተንርታችሁ እንጂ። አላሁ ስብሐነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን ሆን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይቱ ትውልድ ትልቅ ፈተና ነው የተጋረጠበት።

ረዋ ሁል ቡኻሪ ከአላህ ውጭ ሌላን አካል እየጠራ ከሞተ ጀሀነም ይገባል፣ ይላሉ ነቢ ዐለይሂ ሰላም። ስለዚህ በእያንዳንዱ ነብያቶች ላይ ኢና ሊላሂ ወኢና ኢለይሂ ራጅዑን። ይኸው እንዳያችሁት በቪዲዮው ላይ እንደተመለከታችሁት ነው። ጀናዛው በተነሳበት ቦታ ሰዎች ተበርኩና የተለያየ ሽርክያቶችን እየሰሩ ይገኛሉ። ካሁኑ ማለት ነው። አላህ ይጠብቀን። ተጠንቀቁ። አይቻልም። በጣም ከባድ ነገር ነው። አላህ ሱብሓነ ወተዓላ መጨረሻችንን ያሳመርልን ማለት ነው።